በአዲስ ቪዲዮ መተናል። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ውድ የአገሬ ልጆች በአዲስ ቪዲዮ ተከስተናል። ጽናት አዲስ ክፍል ለቋል። አዲሱ ክፍል ተለቋል። እዚህ ጋር ጽናት ሊያ ከዚህ ቤት ካልወጣች ምንም ሰላም እንደማይገኝ ጽናቴ እየተናገረች ነው ማለት ነው። ሊያ እየበጠበጠቻቸው ነው እያመሰቻቸው ነው ማለት ነው። ጽናትና ኪራን አሁንም አልተለየቻቸውም። በቃ ያለው ነገር ደስ አይልም ማለት ነው። እዚህ ጋር ደግሞ አንድ ደስ የሚል ነገር እያየን ነው ማለት ነው። እሱም ሰኒና ክብሮም ደግሞ ወደ አዲስ ነገር የተራመዱ ይመስላል። አዲስ ፍቅር ጀምረዋል ማለት እንችላለን። በጣም ደስ የሚል እና ክብሮም ከሰኒ ለየት ያለ ነገር አለ። ሰኒዬ ደግሞ መግለጽ ውዴታ እንዳለባት መግለጽ የማትፈልግ ትመስላለች ማለት ነው እና ሊያ አሁን ላይ ቀጥታ መኝታ ክፍላቸው ገብታ ተኝታለች ማለት ነው። ሊያ ከዛ ፅናትዬም ስትሄድ የዛ ተኝታ አገኘቻት። ሰላም ሰላም ሰላም ሰላም! ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ትረፍ ይበልልኝ። ውዶቼ ለዚህ ቪዲዮ ይህ ቪዲዮ እንዲደርሳችሁ በለቀቅ ቁጥር እንዲደርሳችሁ ቪዲዮውን ምልክቷን በመጫን ቤተሰብ አድርጉኝ። ውድ ሀገሬ ልጆች ውድ ቤተሰቦቼ ይህን ቪዲዮ ስታዩ በላይክ እና በሸር ተከታተሉ፣ ማለት ነው። ከመጀመራችሁ በፊት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በረታቱን ውድ ሀገሬ ልጆች፣ የኔ ቅኖች፣ ማለት ነው ስወዳችሁ። ውድ ሀገሬ ልጆች በየላችሁበት የዓለም ዳርቻ ሰላማችሁ ብዙ ብዙ ብዙ ይበልልን፣ ሀገራችንን ሰላም አለ ያድርግልን። ሁላችንም በያለነበት በሰላም በደስታ ሁላ ሀገራችን ያብቃን። ውድ ሀገሬ ልጆች እንተጋገዝ፣ እንተባበር ማለት ነው። ዛሬ ሰኒዬ ብቻዋን ቁጭ ብላ እሳላ ላይ ተክሳ እያሰበች ነው። በራሷ ምን መሆን እንዳለባት፣ ምን ማድረግ እንዳለባት በጣም እያሰበች ነው ማለት ነው። ሰኒ ከዛ እህቴ የምትለኝ ነገር እየሰማኋት አይደለም እያለች በራሷ እየተቆጨች ነው እና ከዛ በጣም ተቆጭታ በቃ ቤቷ ብቻዋን በመቀመጧ በጣም ተክሳለች ማለት ነው። ሰኒ የብዙዎች መደበቂያ እና መሸሸጊያ እንዳልሆነ ቤቴ አሁን መቃብር መስሎ ታየኝ እያለች ነው ሰኒዬ ማለት ነው። ከዛ ሊያ ሊያ ጽናትና ኬራ ክፍል ገብታ ተኝታ አገኘቻት ኬራ ስትገባ። ክፍል ተኝታ አገኘቻት ማለት ነው። አልጋቸው ላይ ከዚያ ለእንዴት አልጋ ላይ ይሄ እኮ የእኔና የኪራ አልጋ ነው እንዴት እዚህ ጋ ትተኛለች ብላ ስትላት፣ ምን ብትል ጥሩ ነው የት ልተኛ ታዲያ ትላታለች። የት ልተኛ ታዲያ ስትላት፣ ጽናቴ ደግሞ እሳላ ለምን አልተኛሽም አለቻት። እሳላ ላይ ለምን አልተኛሽም አለቻት ማለት ነው። ሳላ ያለፈ ያገደመው እንዳየኝ ነው እንደምትፈልጊው አለችት። ከዛ እና ክብሮም ክፍል ለምን ጎተሽ አልተኛሽም ስትላት ክብሮም ደስተኛ አይደለም እኔዛ እንዲተኛ አለች ማለት ነው። ሊያ ሊያ እዚህ ጋ ቤት ውስጥ እዚህ ቤት ውስጥ እያለች ሰላም አልሰጠቻቸውም ማለት ነው። በጣም እየተረባበሹ ነው እየረበሸች ነው ማለት ነው ሊያ እና ውድ ቤተሰቦቼ እንትኑ ድራማውን እንደተከታተላችሁት ሰንዬ በጣም እንትን ብላለች ማለት ነው። ጽናትዬ ደግሞ ከዛ ከተኛችበት ቀስቅሳ እንድትነሳ አደረገች። አትኬራ ሳይመጣ አልጋውን ማዘጋጀት አለብኝ ተነሽ አለቻት። ተነሽ ስትላት ደግሞ የተኛ ሰው እንደት ትቀሰቅሻለሽ ለማንኛውም ለሌላ ቀን የተኛ ሰው አይቀሰቀስም አለች ማለት ነው። ሊያ እህ እንዴት ያለ ጉድ ነው፣ በሰው መኝታ ቤት ገብታለሽ ብላ ደግሞ ሁለት ሰው ከተኛበት አይቀሰቀስም አይቀሳቀስም አላለችም። አይገርምም? ግን በጣም የሚገርመው የልጅቱ ነገር ማለት ነው። እና ጽናትዬ በጣም ምን ማድረግ እንዳለባት ግራ ተገባት ማለት ነው። ምን ማድረግ እንዳለባት በጣም ግራ ገባት። እና ሰኒዬ ጋር ስንሄድ ሰኒዬ በጣም ክብሮም ደብሯት እያለ ክብሮም በር ቆረቆረ እና ከፈተችለት በር ቆርቆሯ ስትከፍትለት በዚህም ምሽት እንዴት መጣ አለችው ክብሮም ቅድም ሳይሽ ደስተኛ ስላልነበርሽ ሳል አይሽ አልተኛም ብዬሽ ነው የመጣሁት አለችው አላት ክብሮም ማለት ነው ከዛ ሰኒ እንደዛ ብላው ስታበቃ ታዲያ ለምን ቅድም አልነገርከኝም? አለችው። እና ክብሮም ብቻሽን ስለሆንሽ ነው የመጣሁት አላት። እና ለእኔ ስለ እኔ ይህን ያክል መቆርቆር አያስፈልግም ትለዋለች። ለምን እንደሆነ አላቅም። ሰንዬ ክብሮም ይወዳታል እና እሷ ደግሞ ምንም እንዳልተፈጠረ መሆን ነው የምትፈልገው ማለት ነው። ምትለው ግልጽ አይ አላደረገችም፣ ግልጽ አልሆነላትም። ያው ፍቅሯቸው አሁን ላይ እየደመቀ እየሄደ ነው ማለት ነው። ሰኔ መጨረሻው እናየዋለን፣ ምንም መሆን እንደሚሆን ማለት ነው። ቪዲዮ እንዳያችሁት ሰኔና ክብሮም ተፋጠው ነው ያሉት ወይ ፍቅራቸውን አልገለጽም ተፋጥጠው ነው ማለት ያሉት። ሰኒ በቃ ምን ብዬ ልንገራቸው እንዳያችኋት ነው። ያስቀየምኩሽ ነገር ምንድን ነው ያለው ይላታል ክብሮም። ይህን ያክል እኮ ለእኔ መቆርቆር አይገባም ትለዋለች ሰኒዬ። ማለት ነው ምን ማለት ነው ይላታል። መቆርቆር ይህን ያክል ለምን? ስትለው ጓደኛዬ ስለሆንሽ ይላታል? ስለዚህ በቃ አሁን ደህና ነኝ አለችው። ይህን ሁሉ ከቅድም ከሊያ ጋር ስለያየሽና አለ አላት። ለነገሩ አጋጣሚ ነበር አይደል አላት። ስንዬ ተረጋጊ አላት። ይሄን አስተማራችህ አለችው። ማን ይላታል ክብሮም ያቺ ናታ እጅህን ይዛ ያስተማረችህ ትለዋለች ማለት ነው። ክብሮም ክብሮም ይሄን ያክል ምንድን ያናደደሽ ይላታል። ለሰኒ ማለት ነው። አልገባኝም ቆይ ይላታል። እኔና ሌና አብሮ ማየቱ ይሄን ያክል ያስቆጣል ማለት ነው? ማንነት አልነገርከኝም መዲና ፊት ትለዋለች። በቃ እኔ ነኝ የተሳሳትኩት። ሁለተኛ ቤትሽ አልመጣም፣ አንቺ ጋር አልመጣም። የት ነው ማመጣው ብት ሲለው አንቺ ጋር ነው አለች ይላታል። ከዛ እናቴ ከሞተች በኋላ የሰው ማንነት ስለ ስለገባ የነበር አንቺ ጋር የምመላለሰው እንደዛ አላልኩም። አንቺን እኮ እንደሌሎቹ እንደማቃቸው ሴቶች ነሽ ላቀርብሽና ላቀርብሽና ጓደኛ ላረግሽ ነበር ግን አንቺ በቃ ራስሽን አንቺ መቼም አትለወጭም ብሎ ኤርሚ በቃ ከዛ በቃ ተናድ ብዙ ይናገራትና በጥፊት መተዋል ማለት ነው። ሰኒ ወይ ክብሮም፣ እኔ እጇን አመማት። እጇን እስከሚያማት ነው ሀቂቃ የመታችው ማለት ነው። ክብሮም በጣም ተናዶ ከቤት ወጣ። ሰኒ ምንድን ያረኩት ብላ እጇን ሰለለችው ማለት ነው። በጥፊት ኮ መታቸው። ውድ ቤተሰቦችን ይህን ያክል ውይ እኔ አልጠብቅም ማለት ነው። እኔ ከሰኒ ይህንን አልጠብቅም ማለት ነው። በጥፊት መታዋለች ብዬ አላሰብኩም። ሰኒ ኃይለኛ ና ውይ ማለት ነው። ወንድ ልጅ በጥፊ መማታት ይገባል እንዴ? በጣም ተጻጽታ ተከትላ ክብሮም የረች ተከተለችው። ወይ ሰኒ በጣም ተናደደች። ይህን ይመስላል።